የዩቱብ የመጨረሻ ቪዲዮ ነው። ቤተሰቦችንም በዚህ ቪዲዮ እየተሰናበትኩኝ፣ ጓደኝነት ላይ ማን ነው ስቸገር የሚደርስልኝ ማን ነው ከጎን ያለው የሚለውን ነገር የምታዩበት ቪዲዮ ነው የሚሆነው ማለት ነው። በጣም ብዙ ነው። እስከ 2 ሚሊዮን ምናምን ነገር ነው የሚጠይቀው ገብቷል አካውንቱን ባጭር ማረጋል። በጣም በጣም ጨንቆኛልና፣ አሁን የሆነ ሙት ሙት እያለኝ ያለው አላለስ። ማማን ስለጨነቀኝ ነው እኮ። የጨነቀ ዕለት ምን እንደምታደርጉላት አታውቀውም። የሆነ በቃ የምታገኝበትን መንገድ ብቻ ነው የምትፈልጉ ምን ቆይ አንዴ ንገረኝ፣ እናንተ ዝም ብሎ ትክክለኛ ስንት ምን ምንድን ነው ያልከኝ? ጆሲ ካለሁበት ችግር እንደወጣ እንደዚህ ነው የምትረዳኝ ማለት ነው? ጆሲ እንደዚህ ደረጋል? እንደ ኖር ነው በቃ ነው። እኔ ብቸገር ወደፊት እኔን እንዲህ ነው የምታደርገኝ? ለማመን አቃተኝ። ህልም ነው እውነት ነው ይሄ ነገር? ሰላም ሰላም፣ ውድና የተከበራችሁ እንቁ ቤተሰቦቻችን እንደምን ከረማችሁልን? ሰላም እንዴት ናችሁ ውድና የተከበራችሁ ቤተሰቦቻችን ሀገር ውስጥ ከሀገር ውጭም ያላችሁ ሰላማችሁ ብዝት ይበልልን እንዲ አሰላሙ አለይኩም ውድና የተከበራችሁ ፋሚሊዎቻችን እንዴት ናችሁ ሰላም ናችሁ ወይ እኛ ሰላም ነን አልহামዱሊላህ አይ ጀምሩ ላይክ ሼር ሰብስክራይብ በማድረግ ጀምሩ የዛሬ ቪዲዮ እንግዲህ ያበደ ቤስት እስቲ። ጆሲ የሁለታችንም የልብ ጓደኛ ነው ሰው። ዛሬ ምን አይነት አይዲያ ይዘን መጣን መሰላችሁ? እኛ ሦስታችን ሆነን ጆሲን ነው ፕራንክ ልናደርግላቸው የመጣ ነው። በምን እንደ እና ላይ ምርጥ ሰው ነው ጆሲ፣ ምርጥ ነው ግን ዛሬ ምን መሰላችሁ፣ እኔ በጣም ተቸግሬ አለሁ። ለፕራንክ ማለት ነውና፣ በጣም ተቸግሬ አለሁ። ቤተሰቦች ምናምን ይሄ ፋሚሊዎች ምናምን በጣም ተቸግረዋልና፣ አካውንቴን ልሸጠው ነው፣ በቃ በጣም ቸግሮኛል። ወንድሜ እስቲ ምን ትመክረኛለህ? ምናምን ብዬ ነው የማማክረው። ምን የሚለኝ ይመስልሻል? እንጂ ሽጠው የሚለው አይመስለኝም፣ በእርግጠኝነት አይልክም። ምክንያቱም ጓደኛው ነክ ላይክ በዛሬ ደግሞ ታቃለ የጁሲ ማንነት ምናምን ለሰው እንደሚያስብ ለሰው ምን ያህል እንትን እንደሆነ ታቃለሃ እና በዛ የዚያን ያን ስናስበው አይሆንም፣ ብሩን እንፈልጋለን እንጂ አካውንት አይሸጥም፣ ለፍተህበታል እንደሚል እርግጠኛ ነው። አካውንት ዩቲዩብ ቻናል ማለት በጣም ትልቅ ነው፣ አይደለም 93000 ሰብስክራይበር ቀርቶ አንድ ሰው ለማግኘት ዩቲዩብ ላይ በጣም በጣም ትልቅ ዋጋ ያስከፍላልና፣ ያንን ዋጋዬን ያቃልለዋል፣ ሸጠው ሊለኝ ይችላል፣ ወይስ ደግሞ አይሄማ የምታገኝበት መንገድ ነው፣ የምታገኝ ላብ ነው፣ ላብንማ እስኪ ለማንኛውም እናያለን አንቺ ደውይለት እና እኔ አሁን ልታስ ጀምሩት ነው ማለት ነው ከኔ አንቺ ነሽ የደወልሽልኝ ልታስብሉኝ አይደለም አይ እንትን አሁን ልክሱ እንደመጣ ምን መሰለሽ በጣም ያዘነ ሰው ምናምን ነገር ነው ማሳዩ እና ፈገግታ ከፍቶታል በጣም ምን ለኛ አልነገረንም እስኪ አንተ ነገር ያው የልብ ጓደኛ የሆነ ምንድን ነው የሚነግርህ በጣም ሙሉ ጥሩ አይደለም ማለት ነገር ነው ብለሽ እስኪ ደውለትና እሱ እስኪመጣ ድረስ ይሄም ቤት ሰብስክራይብ ያደረጋችሁ ቤተሰቦች ሰብስክራይብ በማድረግ ቪዲዮአችንን ደግሞ እስከ መጨረሻው ድረስ በማየት ፈታ ዘና በሉ ማለት ነው። ዛሬ ያው ብዙቻችሁ ጓደኝነት ላይ ሁሉም ሰው ጓደኛ አለው የራሱ ጓደኝነት ላይ፣ ማን ነው ሲቸገር የሚደርስልኝ ማን ነው ከጎን ያለው የሚለውን ነገር የምታዩበት ቪዲዮ ነው የሚሆነው። ማለት ሁላችሁም በዙሪያችሁ ያለውን ጓደኛ በእንደዚህ አይነት መንገድ መፈተን ትችላላችሁ። ምናልባት አስተማሪ ቪዲዮ ሊሆን ይችላል እና እስኪ ሄሎ እ ጆ የት ነገ? አዎ፣ ስማ አረ እዚህ ችግር ተፈጥሮ፣ አሉባክ አረ ፈገግታ ማይሆን ነገር እያወራ ነው። እኔ ምን አውቃለሁኝ በጣም ደብሮኛል ምናምን ብሎ ማይሆን ውሳኔ ነገረ እና ከእዛ እኔ እንጃ ከጆሴ ጋር ተማክር ምናምን እና ጆሴ የምጣ ምናምን አለው እና እና በቃ

በጣም እንዳዘነ ሰው በቃ ቀስ ብለህ ምናም እንደዚህ አይደለም ምናም ተረዳኝ፣ ነው በሉ ሲመጣ ሳቀሳስር ምን ዩቱብ የመጨረሻ ቪዲዮ ነው ቤተሰቦቼ ለዚህ ቪዲዮ እየተሰናበትኩ ነው ያለው ማለት በምን ምክንያት በጣም ግራ ገብቶኛል እኮ ምን ነው ነው እየሰማኝ ነው ምን ነው ችግር ምንድን ነው ማለት በምን ምክንያት ነው በቃ ተረጋጋና ምናምን ነገረው አንተ መጨነቅ እኮ አይደለም፣ ችግርህን እንደዚህ እንደዚህ ነው በልና እኛ የምንችለው ከሆነ ምን ችግር አለ። እንደ ጓደኛዬን ለመቼ ነው ማለት ጆሲ፣ አሁን በእኛ አቅም የሚቻል ነገር አይደለም እሱ እያለ ያለው ምናምን እኮ እና በጣም እና ነው በጣም ብዙ ብር ነው የሚያስፈልገው። እና እንደው ምን አካውንቴ ምናምን በመሸጥ እያሰብኩ የኢትዮጵያ አካንቴ እ ካሜራ ምናምን ያመጣት ቤተሰቦች የማወቅ ስላለባቸው ይሄ የመጨረሻ ቪዲዮ እንደሆነ አካውንቱ ከዚህ በኋላ የእኔ እንዳልሆነ መነግራቸው ነው። ይመጣት እናንተ እንደዚህ አይነት ውሳኔያቸው ስቆ የተረጋጋ ዳምጠኝ ነው

የተወሰነ ከቨር ያደርግልኝ የተወሰኑን ነው። በጣም በጣም ጠንቆኛል። የሆነ ሙት ሙት እያለኝ ያለው ችግር የለውም። ቤተሰቦች ሲሰቃዩ ማየት በጣም ይከብዳል። ገብቷል። የሰው ልጅ ብዙ ችግር ያጋጥማል። ከባድ ፈጣሪ የሚወደው የሚወደውን ሰው ነው የሚፈተነው። ሲጀምር እንዴ እኛም ለኛም ብዙ ነገር ነው። ልጅ ሰማ ደሞ ዩቱብ አካውንቱ ሁለት መቶ ሺህ ብር ምን ብር ለምን ሁለት መቶ ሺህ ብር እኮ ስማኝ፣ አሁን እኔ አማራጮች እየሰጡ ነው። በነገራችን ምን ማድረግ ችላለች? እኛ የምንችለው እናዋጥ፣ ከዛም በኋላ ደግሞ የሆኑ የሆኑ ሰዎች ላይ እንበደር። እንደዛ ማድረግ ከቻለን ይሄን መንገድ እንጠቀም። ምን ትላለ? ይመጣል፣ እንደዛ እኔ ግራ ስለገባኝ ምን ታስባል? እንደዚህ ቢሆን አይሻል? በጣም ይጨንቃል። ቤተሰቦችም ሌላ ቻናል በከፍት ሰብስክራይብ ማድረግ ሚችሉ ይመስለኛል ሰው የሚረዱኝ ከሆነ ይህኛውን ግን ቢያንስ ከዛም በላይ ጨምሮ የሚገዛ ሰው ካለ መቶ ሺህ ሰብስክራይብ ለመቶ ሺህ ብር መሸጥ ፌር ነው ስለጨነቀኝ ነው የጨነቀ እለት ምን እንደምታደርጉላት አታውቀውም የሆነ በቃ የምታገኝበትን መንገድ ብቻ ነው የምትፈልገው ገብቷል አይደል የጨነቀው ሰው አይደለም አይ ምናልባት ይሄ መፍትሄ እሱን ካለበት ጭንቅ ሙሉ ለሙሉ ያስወጣ ይችላል እኮ። ሙሉ ለሙሉ ካስወጣ፣ ታዲያ እሱን ማይመርጥበት ምክንያት የለም እኮ። አይ ምናልባት ሀሳቡ ካልተመቻችሁ ነው

አይ ካልሆነ ለምን አንተ መቶ ሰባሽ የሆነ አታብድ። እጅ ላይ ካለ ገንዘብ ምንድን ነው? በኢየሱስ ስም ፈገግታ አውቁ ነው። አንተ ካለውበት ችግር እንደወጣ እንደዚህ ነው የምትረዳኝ ማለት ነው። ሌላም ብር ይኖራል ማለት ነው። አንተ መቶ ሰባ ሺህ ብር ብቻ? አረ ከባድ ነው። ጓደኝነት እንደዚህ ነው። ምንድ ነው እያላችሁ ያላችሁት እናንተ ኩላሊት ምናም እያላችሁ የህፃን ጨዋታ። ኩላሊት ይሻላል ከሰውነቴ ላይ አካሌ እንቀንሳለኝ እያልኩኝ ሰው ብር እያለ

አረ፣ ለማመን አቃተኝ። ህልምን እውነት ነው ይህ ነገር ወይ? አርባ ሺህ አንተ ችግር ላይ ማለት ነው እንደ ሰው ቁስሉ ላይ እንደ መርፌ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

ጓደኛ ጓደኛ ምንም የሚጠፋ ነገር አይደለም፣ አልፖስተውም።

ጓደኝነት ምን አይነት ጥግ እንደሆነ የተማርኩበት ቀን ነው። በጣም አመሰግናለሁ። አንተ ማለት እሱን አይ

አስቀድመው ሀሳቡን ነገሩ። ከዛ ፍራንክ ልታረገኝ እንደሆነ ነገሩኝ። ከዛ አንተን ፍራንክ ማድረግ እንዳለ እንደዚህ ጨክንም ባለ ከዚህ በኋላ ዱሲን ፍራንክ የሚደረግ ነገር እንዳትነግሩኝ እኔ እነግረዋለሁ ብያለሁኝ። እንዴ ዝታስብ በኢየሱስ ምሽ ባለፈው እንደዛ አደረጋችሁኝ፣ አሁንም ደግማችሁ

አንድ ቀን ፍራንክ ያረኩበት ከእናቴ በስተቀር ስ ባለፉም ማረጋእናት የሚዋስ ነውሁጣእኛም እንደዛ እንደማይልህ እርግጠኛ ስለሆነ ቤተሰብ የመጨረሻ ቪዲዮ ነው። አሁንም ፍራንክ ከዚህ በኋላ አልሰራም፣ ድራማ ነው የምሰራው። ግን አንድ መልክ ላስተላልፍ የሆነ ጓደኛችሁ የሆነ ነገር ሲቸገር በቻላችሁት መጠን ያን ነገር ለማገዝ መሞከር እንጂ እንደ እኔ አይነት ሀሳብ ተቃራኒ የሆነ ሀሳቡን ቀድሞ እንዳታራሙ። ጓደኝነት ማለት ብዙ መሥዋዕትነት መክፈል ነው፣ ሲቸገር፣ ሲደሰት አብሮ መሆን ነውና ያ፣ ሁላችሁም ጥሩ ጓደኛ ይኑራችሁ፣ ይስጣችሁ ማለት ነው። እና ግን ከዚህ በኋላ ችግር ካጋጠማ ከዚህ በኋላ ግን ፍራንክ እንዳታረክ። እውነት እውነት፣ በእውነት እኔ ችግር የለውም፣ ችግር የለውም አለሁልሽ። እሺ ስሚ አለሁልሽ። ጠብ ያንቺ ብቻሽን። በነገራችን ላይ በዚህ የአካውንት ለመጀመሪያ ጊዜ ነው የመጣ ነው። ቤተሰቦች እዚህ ቤት ላይ ለሁለተኛ ጊዜ ነው የመጣ ነው። ሁላችሁም ይህን ቤት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፈገግታን መቶ ሺ ያስገቡት። መቶ ሺ መግባት አለበት። እንወዳቸዋለን እንወዳቸዋለን። መልካም ቀን። መልካም